ይችላል አንዳንዴ አንዳንድ ሰው በጣም ይነቃል አንዳንድ ሰው ደግሞ እንዳልክ ይፈዘል ይሄ ቅን ያለ ይህ ንግግርሽ ቅን ያለው በጣም ቅን አይደለም ግን የተሰማኝ ነው እና እናንቸ ማሻ እናረግም ያልሽ ነው እኔ እናንተ በጭራይ ያው አንዳንዴ ደግሞ

መሞት ትችላለህ። ሲያስጠላ ህይወት በእጅሽ እንደሆነ በእጅህ እንደሆነ ታውቂያለሽ። እዚህ ሰብ ነው ያለ ሰሚ አርዝ ታውቂያለሽ። አለ አሁን አርዝ በእግዚአብሔር እጅ ናት ያለችው፣ ካለቀቃት ትወርቅ ያለች። ኤግዛምፕል ላንቺ ነው፣ እዚህ እጅ ውስጥ ነው ያለ። ተባረኪ። በጣም ድንቅ ጊዜ ነበረ። ድንቅ ድንቅ ነው ለኔ ጌታ ድንቅ ነው እኔ ጌታ። እራንሰ ወደ ጌታ ተመለሽ ቶሎ። ዓለምም አልተመቸችሽም። ጌታ ነው የሚያዋጣሽ። ቶሎ የጌታ ነይ። ኋላ የቀረሽው አንቺ ነሽ አሁን ከሁላችን። ፊዮሪም ወደ ጌታ ሄደች፣ ማኪ ደንባሪትም ሄደች። ከማኪ ቀድመሽ አንቺ ትመጫለሽ ብዬሽ ነበር። ሳስበኝ ማኪ ከየት እንደመጣች አላውቅም። እንደውም እሷ ነበረች ኮራ መተለው ትንሽ